ሰላም ሰላም ውዶቼ እንዴት ናችሁልኝ? ደህና ናችሁ? አይ ሁሉ ሰላም። እኔ ያለሁላችሁ እግዚአብሔር ይመስገን በጣም ሰላም ነኝ። እስኪ ዛሬ ጥቅል ጎመንን መልኳን ቀይራ እናያት። መልኳን ቀይራ ይሄንን እንደዚህ አወጣውና ይሄን እንደዚህ ዙሪያውን ቆርጠውና አወጣዋለሁኝ። ከዛ የፈለው አውስ ጨምረዋለን። እዚህ ጋር የሚያስፈልገውን ነገር ላዘጋጅ። ሩዝ ሩዝና ከስር ስጋ ጨምረያለን። ስጋ፣ ሩዝ፣ የታጠበ ሩዝ ከዛ በመቀጠል ቶማቶ ፔስት ጨምራለሁ የሚበቃነው ያክል ቶማቶ ፔስት። ከዛም በኋላ እናንተ ደስ ያላችሁን ቅመም ተጠቀሙ። ትንሽ ቆንዶ በርበሬም ሊሆን ይችላል። ሌላ የምትወዱትን ቅመም ተጠቀሙ። እኔ ደአም የሚባለውን ባህራት ነው የተጠቀምኩት። ኦኬ። ከዛን ጨው ጨው በመቀጠል ዘይት ዘይት። ኦኬ እሺ። በመቀጠል ደግሞ የተፈጨ ነጭ ሽንኩርት በኋላም እንጠቀማለን ግን አሁን ትንሽ እንጠቀም። በመቀጠል ምን አለ ነጭ ሽንኩርት፣ ጫው ቅመም፣ ቶማቶፔስት፣ ስጋውንና ሩዝ እነዚህን ግብአቶች እንለወሳቸዋለን ማለት ነው። ግላፍ ተጠቅማችሁ መለወስ ትችላላችሁ ወይ እጃችሁ ታጥባችሁ መለወስ ነው። ማዋሃድ ነው። እንደዚህ ጨረስን ማለት ነው። አዋህደን የሚያስፈልገውን ነገር ከጨመረም በኋላ እንደዚህ አዋህደናል። አሁን ደግሞ በመቀጠል ይህን ከሆና ጥቅል ጎመኑን እንደዚህ ብቁረጠው ያው እንደዚህ አውጥቼዋለሁ። ከዚያ እዚህ ጋ የሞቀ ውሃ ላይ እየፈላ ያለ ማለት ነው። ከዚያ ይሄን ጥቁሩን ጥቁር ፓርት አውጥቶ ቁረጡ። ስታዘጋጅ ከዛ ለመጠቅለል እንዲመቸን ሙቅ ሙቅ ካለ በኋላ እናወጣዋለን። ሁሉን በዚህ መልኩ ገነጣጥረን ከጨረስን በኋላ እንጠቀለልበታለን ማለት ነው። ሞቅ ሞቅ ካልሆነ በዚህ ነው። እንደዚህ አድርገን ከጨረስን በኋላ ይሄን አንዱን እንደዚህ እናደርግና ሳህን ላይ ከዛ እቺ እንደዚህ እንቆርጣታለን። እንደዚ እቺ እንጨት ፓርቶ እንደረቋን እንቆርጣታለን። እንደዚህ ማለት ነው። እንደዚህ ማለት ነው። ከዛ ለሁለት እንቆርጠዋለን። ሁለት እናደርገዋለን። ዛሬ ትግስት ውስጥ ስለዚህ መስራት በጣም ያስጠላል። ከዛም በኋላ እዚህ ጋር ያዘጋጀነውን ቅድም ሩስ ይህን እንደዚህ እያመጣን እዚህ ጋ ከዛም በኋላ እያስተካከልን እንደዚህ እንጠቀልላለን ማለት ነው። በዚህ መልኩ እንጠቀለላለን። እንደዚህ ከተቀለልናት በኋላ እዚህ ጋር ብረት ድስት ያዘጋጀ ነው። ብረት ድስት ላይ ከስር የተቆራረጠብንን ትናንሾቹ እንትኖች እንደዚህ እናደረግባቸዋለን ማለት ነው። ከዛን ሁሉንም በዚህ መልኩ እየጠቀለልን ብረት ድስት ውስጥ እንደረድራለን። ሳርፌት እንደዚህ ያደረስኩት ማለት ነው። አልጨረስኩም፣ እቀጠላለሁ ግብዦችዬ በዚህ መልኩ ጨርሻለሁ፣ ጠቅልዬ ማለት ነው። አሁን ደግሞ አለው ላይ የምጨምርበትን ሶስ ነግራችሁ እና ከዛም በኋላ በቃ ማብሰል ብቻ ነው ማለት ነው። አንዲ ጋር ለሶስት ሚሆን እንትን አምጥቼ አዘጋጅቻለሁ። ከዛም እዚህ ጋር ድብስር ሜ፣ ይሄን ድብስር ሜ እንጨምርበታለን ስርሜን ያልወፈረው እኔ ትንሽ እንትን ጨምሬበት ስለነበር ነው። ትንሽ ሎሚ እንጂ ድብስርሜን ወፍራም ነው። ሁሉንም መጠቀም ስለፈለኩ ትንሽ ጨምሬበት በት ቀጠና እሺ። ይሄን ከጨመርን በኋላ በመቀጠል ናና፣ የተፈጨ ናና እንጠቀማለን። በመቀጠል ነጭ ሽንኩርት ነጭ ሽንኩርት በዛ ነው የምናደርገው። ከዛ በመቀጠል ሎሚን ጨምርበታለን። ለመቀጠል ሎሚ አልበቃኝ፣ ትንሽ ጨምርበት፣ አውራሱ ሎሚያችን፣ እንደዚህ ከጨመርን በኋላ እናዋህደዋለን። በኋላ አምጥተን እንጨምርበታለን። ብረት ድስታችን ውስጥ ማለት ነው። እንደዚህ እንጨምርበታለን። ከዛም በመቀጠል ውሃ እንጨምራለን የሚበቃንን ያክል። ኦኬ። ከዛም በኋላ ውሃችንን እንጨምራለን የሚበቃን ያክል ውሃ ወደ ላይ እስኪመጣለት ማለት ነው። ኦኬ፣ ይበቃል። ውሃ ወደ ላይ መጥቷል። ከዛም በመቀጠልም ይሄ ከበድ ያለ ነገር እኔ ይሄ ዕቃ ስላለኝ ይሄ ራሱ ይሄን እጠቀማለሁ ግን እናንተ ይካለላችሁ ሸክላ ሳህን መጠቀም ትችላላችሁ። ሸክላ ሳህን ጫና አድርጎ እንዲይዘው ማለት ነው። ከዛም በኋላ ይሄን እንደዚህ ካደረግን በኋላ መለኮስ ነው። መለኮስን ከዛም በኋላ ለ40 ደቂቃ ያክል ቀስ ብሎ እንዲበስል እናደርገዋለን። ሰው ከበሰለ በኋላ እንገናኛለን። ላይክ ሰብስክራይብ በማድረግ ፕሊዝ አበረታቱኝ። ደረሰ ደረሰ ደረሰ ደረሰ ደረሰ ደረሰ ደርሷል። አሁን ከአርባ ደቂቃ በላይ ነው ቆየት ነው ዝሬ ማለት ታበስለ አሁን ምንድን ነው የማደርገው? ሶስ አለው ላይ ላይ አጠለዋለሁ። ከዛም በቃ አለቀ ማለት ነው። አጠለልኩት ከዛም በዚህ መልኩ ደረሰ ማለት ነው። በስታ መጨረሻም ይሄን ይመስላል። ትንሽ ለዲኮር አደርግበታለሁ። ሲያረጉ አይቼ የተሞከረ ሁላ ይቅርብኝ ነው